ከሮዝባውል ካሊፎርኒያ ሰማይ ስር የመልከኛዋ ዙሪ ሮቤርቶ ባጂዮ ፔናልቲ በረረች። ብራዚል የዓለም ሻምፒዮን፣ ጣሊያን ተሸነፈች። የስኳራ ዙሪ ሰማያዊ ለባሽ የካቴናው ቀመሮ ወዳጆቹን ሁሉ ክው ያደረገው አጋጣሚ፣ ጣሊያን ከውድ ልጇ ባጂዮ ጋር ፍራሽ አውርዳ ሀዘን የተቀመጠችበት ጥቁር ቀን። ቢጫ ለባሹ ሴልሳዎ ብራዚል ከሮማሪዮስ ከቤቤቶ ተጽዕኖ 24 ዓመት ጠብቆ መልሶ የዓለም ዋንጫውን አነሳ።

በዛ ቀን ሞት ከመቶ ሃያ ደቂቃት አገልን በፔናልቲው ድራማ እናት አገሬ ጣሊያን ከእኔ ብዙ በምጠብቅበት ሰዓት ተደናቀፉ። ባሬዚ ቀድሞ ሳተ። ብራዚልን በመጀመሪያው መለያ ምት ወደቀች። አልበርቲኒ ቫኒ አከታትሎ አገቡ። እነርሱም በሮማሪዮ እና ብራንኮ ጎል አስቆጠሩ። አራተኛው መለያ ምት ማሳሮ ሳተ። የብራዚሉ ግብ ጠባቂ ታፋሪል ጀገነ። አንበላቸው ዱንጋ የእኛን መሳት እድል በአግባቡ ተጠቀመ። አሁን አምስተኛው መለያ ምት እኔ ላይ ወደቀ። ብራዚል አንድ ይቀራታል። እድል በእኔ ማስቆጠር በብራዚል የመጨረሻ መሳት ላይ ሆነ። በጸጥታ ተጓዝኩ። አይኖች ሁሉ እኔ ላይ እንዳሉ አውቃለው። አልፈራሁም፣ ግንም አላውቀው ስሜት ላይ ነኝ። ከጉዳት ህመሜ ጋር ለሀገሬ ጣሊያን ጨክኜ አንድ መቶ ያ ደቂቃ ታገያለው ላደራው ተጓዝኩ። ታፋሪ ልጁን ያወራጫል እንደ መደነስ ግራና ቀኝ እያለ ነው። ሰፊው ጎል ከፊት ለፊት ያለ ኳሷን አስቀመኩ መታው። አላውቅም እንዴት ወደ ሰማይ እንደሄደች አላውቅም። ቆም የቀረው ጣሊያን ሀገሬን በቁርጡ ሰዓት የከዳው ያህል ተሰማኝ። እንደ ቆምኩ ነው። የብራዚሊያኑ የድል ቡረቃ ጩኸት ወደ ታፋሪል በሮጡ ተጫዋቾች ይሰማኛል። ጓደኞቼ በየሜዳው ተንጋለዋል። ሞቴን መረጥኩ የአጋጣሚ ይኸው ህይወት ዘመኔን ይከተለኛል። አድማጮች፣ ይህ የመልከኛው አዙሪ ድንቅ ኮከብ የሮቤርቶ ባጂዮ መጥፎ የህይወት ቀን ነው። የጣሊያን እግር ኳስ ከካቴናው ባሻገር የማጥቃት ቀመር ጥበበኛው ምልክት ጣሊያን በ10 ቁጥር ሚናው ከፎርፎርቱ ጠንሳሿ ሪጎሳኪ ውስጥ የወለደችው የኳስ ብልሃተኛው የህይወቱ መጥፎ ቀን የዓለም ዋንጫ ፍጻሜን ያስታውሳል። ኦ ማማሚያ ኢትሊ ማማሚያ ባጂዮ የመልከኛው አዙሪ ምልክት በአሜሪካ ሰማይ ስር የበረረችው አይረሴ ፔናልቲ በነዛ ሽርፍራፊ ሰከንዶች ሮቤርቶ ባጆ ይባላል። የዘጠናዎቹ መጀመሪያ ፈርጥ ነው። ወርቅ ኳሱን ያሸነፈ ጣሊያን መከላከል ብቻ ሳይሆን ቲያትረኛ ኮከቦች ማፍራት እንደማይሳናት ለዓለም ያረጋገጠ የካልቾ የታሊያ ወርቅ ነው። መልከኛና ቆንጆ በተለየ የፀጉር ስታይሉ ዓለምን የወረረ የዘመናዊ እግር ኳስ ከፍታ ፊት አውራሪ ነው። በሞደርን ፉትቦል በዘጠናዎቹ መጀመሪያ ከዚዳንም ከሮናልዶ አርናይን፣ ከሮናልዲኒዮ፣ ጎቾ ዲያሲስ ሞሬራ ወይ ሪቫልዶ በጣሊያን እግር ኳስም እርሱን ተከትለው አስር ቁጥሩን ለብሰው ካንጸባረቁ እንደ ጂያን ፍራንኮ ዞላ፣ ፍራንቺስኮ ቶቲ፣ አሌክሳንድሮ ዴል ፒዬሮ አይነት የስኳራ ዙሪ ምትተኞች ሲፈጠሩ ሮቤርቶ ባጆ ከሁሉም በፊት የቀደመው ምልክት ነው። እግር ኳስን በቄንጥ የሚጫወት ፈጣን አእምሮውን ከእግሮ ያገናኘ በላቀ ተፈጥሯዊ ቴክኒክ የዳበረ

መጀመሪያውን ማንተባት ኖር ፍጻሜ ከብራዚል አንደርስም ነበር የሚሉለት የጣሊያን እግር ኳስ ሕያው ምልክት ነው ሮቤርቶ ባጂዮ። ለቬኒዚያ፣ ፊዮሬንቲና፣ ጁቬንቱስ፣ ኤሲ ሚላን፣ ቦሎኛ፣ ኢንተር ሚላን እና ብሬሺያ 20 ዓመታት በላይ በዘለቀ የእግር ኳስ ሕይወቱ ተጫውቷል። ከ1985 እስከ 1990 የፍሎረንሱ ግዛት ክለብ ፊዮሬንቲና ንጉሥ ነበር። ከ1991-1995 በቢያንኮነሪው አሮጊቷ ጁቬንቱስ የድንቅ የኳስ ተስጦ አንጸባራቂ ከፍታውን ባለንዶር ጭምር በማሸነፍ አሳይቷል። ቱሪን ለጣሊያን ውድ ልጅ ሰገደች። ጁቬንቱስ ከማርሴሎ ሌፒ ጋር ከፋለ። የሮሰነሪሴሲ ሚላን የሴሪያ አብዮት ላይ እንቅልፍ የማያስተኛ ተቀናቃኝ ከአሮጊቷ መንደር ጁቬንቱስ ተገኘ። ሮቤርቶ ባጆም የመድረኩ ተዋና ሆኖ በካልቾ የኢታሊያ አንጸባረቀ። ሴሪያ ኢስ ጎልድ ከዘጠናዎቹ መጀመሪያ አንስቶ እስከ ዘጠናዎቹ መጨረሻ ስኩዴቶ ከባጅዮ እስከ ዊሃ፣ ከፓውሎ ማልዲኒ እስከ ቺሮ ፌሬራ፣ ከባቲ ጎል እስከ ሮናልዶ ሊዊስ ናዛሬዮ ዴሊማ፣ ሞንቴላ፣ ማንቺኒ፣ አሌክሳንድሮ ኔስታ፣ ካናቫሮ ሶቲ ዴል ፔሮ፣ ፓግሊዩካ፣ ፔሩዚ፣ ቡፎን፣ ዚዳን፣ ዳቪድ አንቶኒዮ፣ ኮንቴ፣ ቱራም፣ ክሬስፖ፣ ጆርኬ፣ ቶማስ የአልበርቲኒ በመሳሰሉ ድንቅ ኮኮቦች ተዋበ ኤሲ ሚላን፣ ጁቬንቱስ፣ ኢንተር ሚላን፣ ላዚዮ፣ ሮማ፣ ፌሬንቲና፣ ሳምፕዶሪያ፣ ፓርማ የመሳሰሉ የሴሪያ ክለቦችም ቀልብ ገዢውን የግላዲያተሮች ትንቅንቅ በካልቾ የታሊያ ያደረጉ ሴሪያ ኢዝ ጎልድ የተባለለት ወርቃማው ዘመን ከማራዶና ናፖሊ ከቫንባስተን ሪያካርድ ጉሌቴ ሲ ሚላን ከፕላቲኒ ጁቬንቱስ የ 1980 ዎቹ ትንቅንቅ በኋላ ሮቤርቶ ባጂዮ እና የጣሊያን እግር ኳስ የ1990ዎቹ የዓለም እግር ኳስ አፍቃሪያን የልብ ወዳጅ። ማማሚያ ኢትሊ ሮቤርቶ ባጂዮ የኡዙሪው አድባር፣ ከካቴናው ባሻገር የካልቾ የታሊያ የኳስ ብልሃተኛ። በትሪቡን የኮከቦች ገጽ ኤጎ ሊንዘስካይ 1994 የአሜሪካ የዓለም ዋንጫ ፍጻሜ ሮዝባውል ካሊፎርኒያ ከ94,000 ተመልካች ፊት 1934፣ 1938ና 1982 የነ ፓውሎ ሮሲ ገድል በኋላ የዓለም ዋንጫውን ለማሸነፍ በሮቤርቶ ባጂዮ ለታ ስኳድራ ዙሪ ጣሊያን ጫፍ ደረሰች። የካቴናው ስልት ቀመር በፎርፎርቱ ፈጣሪው አሪጎሳኪ ይሞሸራል። የመከላከል ስልት ጥበቡ ከሜዳው በዋናው ጀነራል ፍራንኮ ባሬዚ ይመራል። ትንሹ ማልዲኒ አልጋው አልጋው ራሹን ሊተካ ከጎኗ አለ። ፓግሊዩካ ያዙሪ ጎል ዘብ ነው። ዲኖ ባጂዮ፣ አልበርቲኒ፣ ዶናዶኒ፣ ዳንኤል ማሳሮ እና ሮቤርቶ ባጂዮ የጣሊያን ጠንካራ ብሔራዊ ቡድን መሠረቶች ናቸው። እዚህ ቡድን ላይ ጎል እንደው በቀላሉ ማግባት እንደማይቻል የትም ሳይሄዱ ሮማሪዮ እና ቤቤቶን ጠይቁ። አሪጎ ሳኪ የሚመሩት ያዙሪ ስኬት የማጥቃት ቀለም ፍሰት ደግሞ በሮቤርቶ ባጂዮ ጥበብ አሸብርቋል። ጣሊያን ከባጆ ጎሎች ጋር ተጋጣሚዎቿን ሁሉ ዘርራ የዓለም ዋንጫው ፍጻሜ ደርሳለች። ብራዚል የካቴናው ተቀናቃኝ ሮማሪዮ የሴልሳው ንጉሥ ነው። ቤቤቶ ድንቅ አጣማሪው፣ ዱንጋ በመሃል ሜዳው ከጃልሚኒያ ተጣምሮ ከአልበርቲንና ዲኖ ባጆ ለሚጠብቀው ጦርነት ተዘጋጅተዋል። ታፋሪል በጎሉ መሃል አለ። እዚህ የብራዚል ቡድን የትውልዱ ሁሉ ድንቅ ሮናልዶ ሉዊስ ናዛሪዮ ዴሊማ አርናይን ለሰከንድ የመሰለፍ እድል ሳያገኝ ፍጻሜ ደርሷል። ብራዚል ከ24 ዓመታት በኋላ የዓለም ለማሸነፍ ጓጉታለች። 197 የቆመው የሴልሳ ወርግማን በሮማሪዮ ዴሱዛ ፋሪያ እንደሚሻር ብራዚላውያን ተማምነዋል። ካርሎስ አልቤርቶ ፔሬራ ካሪጎሳኪ ተፋጠጡ። ዳኛው ሳንድሮ ፖል ከሃንጋሪ 100 ያደቂያ የዘለቀው የአሜሪካ ዓለም ዋንጫ ፍጻሜ ጨዋታ ያለ ግብ 0 ለ0 ተጠናቀቀ። በተጠና የጨዋታ ስትራቴጂ ለዓለም ዋንጫው አንገት ለአንገት የተናነቁት ጣሊያንና ብራዚል ለአራተኛ የዓለም ዋንጫ ድላቸው ለማይቀረው የፔናልቲ ድራማ ተዘጋጁ። ኤጎሊንዘስካይ ሮቤርቶ ባጂዮ

በዛ ቀን ሞትኩ። 120 ደቂቃ አገልን በፔናልቲው ድራማ እናት አገሬ ጣልያን ከእኔ ብዙ በምጠብቅበት ሰዓት ተደናቀፉ። ባሬዚ ቀድሞ ሳተ። ብራዚልን በመጀመሪያው መለያ ምት ወደቀች። አልበርቲኒ ቫኒ አከታትለው አገቡ። እነርሱም በሮማሪዮ እና ብራንኮ ጎል አስቆጠሩ። አራተኛው መለያ ምት ማሳሮ ሳተ። የብራዚሉ ግብ ጠባቂ ታፋሪል ጀገነ። አምበላቸው ዱንጋ የእኛን መሳት እድል በአግባቡ ተጠቀመ። አሁን አምስተኛው መለያ ምት እኔ ላይ ወደቀ። ብራዚል አንድ ይቀራታል። እድል በእኔ ማስቆጠር በብራዚል የመጨረሻ መሳት ላይ ሆነ። በጸጥታ ተጓዝኩ። አይኖች ሁሉ እኔ ላይ እንዳሉ አውቃለው። አልፈራሁም፣ ግንም አላውቀው ስሜት ላይ ነኝ። ከጉዳት ህመሜ ጋር ለሀገሬ ጣሊያን ጨክኜ 100 ያደቂቃ ታግያለው፣ ላደራው ተጓዝኩ። ታፋሪል እጁን ያወራጫል፣ እንደ መደነስ ግራና ቀኝ እያለ ነው። ሰፊው ጎል ከፊት ለፊት ያለ ኳሷን አስቀመኩ፣ መታው። አላውቅም እንዴት ወደ ሰማይ እንደሄደች አላውቅም። ቆም የቀረው ጣሊያን ሀገሬን በቁርጡ ሰዓት የከዳው ያህል ተሰማኝ። እንደ ቆምኩ ነው። የብራዚሊያኑ የድል ቡረቃ ጩኸት ወደ ታፋሪል በሮጡ ተጫዋቾች ይሰማኛል። ጓደኞቼ በየሜዳው ተንጋለዋል። ሞቴን መረጥኩ። የአጋጣሚ ይኸው ህይወት ዘመኔን ይከተለኛል። አድማጮች፣ ይህ የመልከኛው አዙሪ ድንቅ ኮከብ የሮቤርቶ ባጆ መጥፎ የህይወት ቀን ነው። የጣሊያን እግር ኳስ ከካቴናው ባሻገር የማጥቃት ቀመር ጥበበኛው ምልክት፣ ጣሊያን በአስር ቁጥር ሚናው ከፎርፎርቱ ጠንሳሿ ሪጎሳኪ ውስጥ የወለደችው የኳስ ብልሃተኛው የህይወቱ መጥፎው ቀን የዓለም ዋንጫ ፍጻሜን ያስታውሳል። ኦ ማማሚያ ኢትሊ ማማሚያ፣ ባጂዮ የመልከኛው አዙሪ ምልክት፣ በአሜሪካ ሰማይ ስር የበረረችው አይረሴ ፔናሊቲ በነዛ ሽርፍራፊ ሰከንዶች አድማጮች እንደ በርካታ የጣሊያን እግር ኳስ የታሪክ ጸሐፊ እውቅ ተንታኞች አስተያየት ጁሴፔ ሜዛና ጂያኒ ሪቬራ እጅግ ይከበራሉ። ጣሊያን በትውልድ ቅብብል በርካታ እልፍ ከዋክብቶችን፣ አሳቢ ውጤታማ አሰልጣኞችን፣ ድንቅ ግብ ጠባቂዎችን ስታፈራ በተለይ በሞደርን ፉትቦል ጅማሮ እንደ ሮቤርቶ ባጂዮ ዓለም አቀፋ የዝናን የተላበሰ እንደሌለም ይመሰክራሉ። ፌብሩዋሪ 18 1967 ካርላጎ የተወለደው ሮቤርቶ ባጆ የጣሊያን እግር ኳስ ህያው ምልክቶች ከሆኑ ድንቆች ቀዳሚውም ነው። በዓለም ዋንጫው ፍጻሜ በካሊፎርኒያ ሰማይ ስር ከበረረችው ፔናልቲው ጋር የአዙሪ የወዳጆች ሁሉ የበለጠ በንባና ሐዘን የጣሊያን ሽንፈት ውስጥም ዘላለማዊ የልብ ወዳጆ ሆኖ የተቀመጠው ምትሃተኛ ነው። እንደ ውለታው ከወርቅ ኳሱ ክብር በኋላ የዓለም ዋንጫን ለማሸነፍ ጫፍ ደርሶ ያልቻለ

ኤ ጎል ኢን ዘ ስካይ በ2001 የታተመው የሮቤርቶ ባጆን የኳስ ህይወት በጥልቀት የሚዳስሰው መጽሐፍ ነው። ባጆ በራሱ አንደበት የህይወት መንገዱን በሚዳስስበት መጽሐፍ ስላስተዳደጉ፣ ገና የዘጠኝ ዓመት ታዳጊ ሳለ በታላቅ ወንድሙ እገዛ ቪያቼንዛን ስለተቀላቀለበት አጋጣሚ፣ ስለ ጥብቅ የቡዲስት እምነቱ፣ 1989 ስላገባት የልጅነት ፍቅረኛው ና ሶስቱ ልጆቹ በመጽሐፉ ይዳስሳል። ከሁሉም በላይ ግን በወርቃማ የእግር ኳስ የህይወቱ ጣውረድ የስኬት መንገድ ታሪኩ ውስጥ የመጽሐፉ ርዕስ ጭምር ስላደረገው በዚህ ምድር እስካለው ገና ይከተለኛል ስለሚልለት ያ የጣሊያን ጥቁር ቀን ያወሳል። ኤጎ ሊንዘስካይ ከአሜሪካ ሰማይ ስር ስላበረራት የዓለም ዋንጫ ፔናሊቲው የህይወት ዘመን እርግማኑም ይተርካል።

የኤፌ ዋንጫን በጁቬንቱስ ኤሲ ሚላን አሸንፏል። ከባለንዶር የወርቅ ኳሱ ክብር ባሻገር የፊፋ የዓለም ኮከብም ተብሏል። በወርቃማ የኳሱ ይወቱ ዘመን ጊዜ ሁሉን ነገር ለጣሊያን እግር ኳስ ሰጥቶ የዓለም ዋንጫና የአውሮፓ ዋንጫውን ያለማሸነፉ ግን ያንገበግበዋል። በህይወት እስከ ጸናህ ከህልምህ ትደርሳለ። በድል ዘመን ከፍታ ማስታወሻ ሁሉ ግን ዕድሜ ዘመንን መጥፎ ትዝታዎች ይኖራሉ። ይህ የሰው ልጅ አጋጣሚ ነው። ለኔ ያች ፔናሊቲ እስካሁን ለምን ወደ አየር እንደተነሳች በዚያ ዓለም ዋንጫ ፍጻሜ ልረዳ አልቻልኩም። በፍጹም ለራሴ ቅርታውን ልሰጥም አልቻልኩም። እምረሳውም አይደለም፣ ምክንያቱም ሀገሬ ጣሊያንን አሳዝኛለው። የአጋጣሚ ዕድሜ ዘመኔን ይከተለኛል። ሮቤርቶ ባጆ ጸጸቱን ያስታውሳል። ሮቤርቶ ባጆን ዛሬም ድረስ ከጸጸቱ ለማላቀቅ የቻሉትን ሁሉ ጥረት የሚያደርጉ የጣሊያን እግር ኳስ ወዳጆች ግን ለመልከኛው ያዙሪ ድንቅ ኮከባቸው ውለታ በፍቅር የወደቁት ሁሉ ግን ግራሴ ሮቤርቶ ባጆ ሲሉ